የኔን ጓደኛ አንተ ፈለግካት አልፈለግካት እሷ ፈላጊዋ ብዙ ነው። እሷ እንደዚህ አይነት ነገር ስለማትፈልግ እንጂ ቁሞ የሄደው ሁሉ የሚመኛት ሴት ነች ነበረች። ዳደ እንኳን አልጀመረችም፣ አንተ ተቤት ስትሄድ ትታቸው ስትሄድ። አሁን ግን ያሁሉ ነገር አይቆጭም አያንገበግብም? አባት ከሆንክ ባልመሆን ባትችል እመነኝ፣ አባት መሆን ቻለበት እንደ ሰኢድ ዛሬ ነው እንደ ሰው እንደጠላ ይሄ ገባ ሱመያ ዛሬ ወጥታ ቸግሮኛል፣ ስራ አረብ ቤት ልሰራ ነው፣ ሁለት ልጅ ይዤ እሰራለሁ ስላለች መስሎክ ነው እንዴ? ሰው የጠላክ ሰው የጠላክ ሱመያ ዛሬ ወጥታ አረብ ቤት እሰራለሁ ስላለች ሳይሆን፣ ሰው የጠላክ ሱመያ የመሰለች ቆንጆ ሴት፣ ድንቅ የሆነች ሴት፣ የልጆችን እናት ረግጠክ ያለ ምንም ነገር እንኳን አንድ ሴት አግባብላ ፈቅዳልክ ሳታስ ፈቅዳት እንደምንም እቃ እቃ እንደ እቃ ሳትቆጥራት ቆጥራት ወተህ ሚዲያ ላይ ሰርግ ሰርገህ ያገባህ ቀን የሱመያን ክብር የረገጥክ ቀን የሱመያን ክብር የጣስክ ቀን የዛን ቀን ነው ሰው የጠላክ። አሁን አይደለም ሰው የጠላክ። ሱመያ አሁን ላይ ብር ስላላት ስለሌላት አሁን አንተን አያሳስብክም። ምክንያቱም ሱመያ ማሻላህ ካላት ማሻ አላህ ተባረከላ ረህማን አላህ ይጨምርላት፣ ወደፊትም አላህ ያግዛት። እንድትቸገር ማንም ሰው አይፈልግም። ለሱመያ አሁን ላይ የሚያሽቃብጥላት ሰው ሳይሆን ያለው የሚያዝንላት ሰው ነው ያለው። የሚያሽቃብጥ ሰው እኮ አንድ ቀን አሽቃብጦ ይጠፋል። ልክ እንዳንተ ማለት ነው። አንተም ይኸው አሽቃብጠህ አሽቃብጠህ አሁን ሴት እንደ እንትን ትቀያይር ይዘሀል እንደ ትሸርት። አሁን ደሞ ቀለበት ላደርግ ነው እያልክ ነው ሹፍ እንዳንተ የሚያሽቃብጥ ሰው የለም እዚህ ምድር ላይ። እኔ እንዳንተ አሽቃብጦ የጎዳ ሱመያን አላውቅም። ሁሉም ሰው ሊያሽቃብጥ ይችላል ከኔ ጀምሮ፣ ግን ደግሞ እንዳንተ ላንሆን እንችላለን፣ ሁላችንም ማለት ነው። አንተ ዛሬ ያጠፋኸውን ጥፋትህን ሱመያን ትተህ ሚስት ሳይሆን አውሬ ያገባህ ቀን ነው ያንተ ትዳርህም፣ ቤትህም፣ ሁሉ ነገርህም የፈረሰው ኦና ቤት ውስጥ እንደምትኖር ዛሬ ነው እንደ ገባህ። ኦና ቤት ውስጥ እኮ መኖር ከጀመርክ ከሱ መያ ስር ከሄርክ ጀምረህ አንተ ህይወትህ በሙሉ ባዶ ዜሮ ነው። ቅንጭላትህ በሙሉ አንተን ጨምሮ ዜሮ ነህ። ሰው የሚያይህ ቁመክ ስለ ሄርክ ስለተናገርክ ብቻ እንጂ አንተነትክ ሰኢድ ነትክ የለህም። በቃ እመንኝ፣ አንተ የለህም። ዛሬ እንደውም አለመኖርክ ለአንተ የተሰማክ ሚስት እያለህ ሚስት እንደሌለው ሰው ሆንኩኝ ብለክ ነውሳ ሚስት አለክ ቤት አለክ ሳ ግን ቤት ሚስት፣ ምንም የለም ለአንተ ሚስትም፣ ቤትህም፣ ደስታህም ልጆችህ ሚስትክ ናቸው። አሁንም ይህንን ሶስተኛ ዙር ቀለበት የምትለውን ጣጣን ትተክ እንደሚያምርብክ ሱመያን ስሟን አልጠራም ብዬ ቃል ገብች የነበረ ብራላት ብሬላትም አትቸገርም ትቸገራለች እያልክ መዘባረቅህን አቁመህ አሁንም ሌላ ሶስተኛ ዙር ባዶ ህይወት ከምትኖር ከሚስት ጋር ያፈራኸውን በበረሃ ላይ የተሰቃየህበትን ሀብትህን ለሴት ከምመነዝር ለልጆችህ ጥሪት እንደ አባት እንደ ባል አስቀምጥ። አንተ ቆይ መጋኛ የመታ በሴቶች ነው እንደ ለክፍት የተያዝከው፣ እንደው የዛ ጊዜ እንደው ከየመን ወደ ቻይና ደርሼ ልምጣ ብለህ እግርህ ሲሄድ ቻይና ደርሰህ ከተመለስክ በኋላ የቻይና መጋኛ ነው እንዲያዙሮ መቶ ያመጣ ቻይና ላይ የሴቶች ልክፍት የሚያስይዝ መጋኛ ለ እንደ ሰው ሳያውቀው መቼም ቻይና ውስጥ የማይፈጠር ነገር የለም። እንደው እልቅስ እንዳማረብክ ህይወትህን አስተካክለህ ኖር። እንዳማረብ አሁንም መተክ ሱመያን ለምነህ አዩን ፈተህ ከህይወትህ ውስጥ አውጥተክ። ሱመያን አንቺ በዙሪያ አሁን አትቸገሪም፣ ወደፊት ግን ትቸገር ያለሽ እያልክ ለእሷ ከማሟረት አትቸገርም። እንሻላህ አላህ ከሷ ጋርና ከልጆቿ ጋር ይሆናል። አላህ ትልቅ ነው። አላህ ከቢር። አንተ እልቅስ የራስህን ህይወት አታበላሽ። እውነቴን ነው፣ እንደህትነት ነው የምመክረህ ምንም እንኳን ኔ ምክር ብትንቅ ወይም የሱመያ ቃዋጭ መስዬ ብታይክ ለአንተ ሊመስልህ ይችላል። ግን እኔ ለሁለታችሁም ነው የማዝነው። እውነቴን ነው የምልክ በተለይ ለአንተ በዚህ ሰዓት ላይ አንተ የጠፋህ በቃ፣ የጠፋ ሰው የት ውስጥ እንዳለ የማያውቅ ራስህ የት እንዳለህ የማታቅ ሰው ሆናሃል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም። ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል። አላህ ሀገራችንን ሰላም ያድርግልን እላችኋለሁ። ዛሬም በአዲስ ቪዲዮ ብቅ ብዬላችኋለሁ። ምንድነው እንግዲህ አቶ ሰዒድ፣ ዛሬ በአዲስ ቪዲዮ ብቅ ብሎልናል። ትቼ ነበረ እኔ መቼም እንደው እንደዚህ አይነት ነገር ማውራትም በቃ እስኪ ወደ ራሳቸው በራሳቸው ጊዜ ይመለሳሉ ብዬ ግን አሁን ላይ ሱመያ ወደ የመን ከመጣች በኋላ ነገሮች ተቀያይረዋል ማለት ነው። ሰዒድ እንግዲህ አዩ አዩን መከርኩም፣ ደበደብኩም፣ ምንም አልኩ ህይወት ሊገባት አልቻለም። ሚስት እንዳለኝ ሚስት እንደሌለው ሰው ሆንኩኝ። ባዶ ቤት ውስጥ ኦና ቤት ውስጥ የምኖር ያክል እየተሰማኝ ነው። ከዚህ በኋላ ሱመያንም አዩንም ትቼ እሁድ ድል ባለ በሰፊ ቀለበት ሚስት ላጭ ነው እያለን ነው ደግሞ ማለት ነው። የእሱ ሚስቶች አያርቁም መኑኝ እ አንዷ ሲዝ ያቺ ሳትመቸው ሲለቅ ይቺ ስትጠፋበት ይቺን ሲለቅ የአንተ ሚስት እውነተኛዋ ሚስት ወደድክም ጠላህም ሱመያ አዲስ ናት። እመነኝ፣ አሁንም ወደፊትም ሱመያ ታሸንፋለች። ምን አለች? አዋ ትላላችሁ ቱ ይው ተናግሬ ያለው አሁን ወደፊትም ሱ አሸናፊ እንደምትሆን እርግጠኛ ነኝ መቶ በመቶ አንተ ግን አስር ሴት ለማጨት አስር ሴት ለማግባት ያበቃሃል እንጂ ግን በዚሁ አጋጣሚ ብርህን አትጨርስ ስንት በረሃ ላይ ተሰቃይተክ በረሃ ላይ ተንገላተክ መቼም ቁጭ ተብሎ የሚታፈስ ነገር የለም መቼም ካለፉ ከጥንቱ ጀምረህ ታቃለህ ህይወትን በስደት ላይ እንደት እንደኖርክ መቼም የስደት ኖሮ አልጋ በአልጋ ነው ብትለኝ እኔ አላምንምም አልሰማምም። ያንን ብርህን ልቅስ ለማይረቡ ሴቶች ከምታባክን በስርዓት በስርዓት ብርህን ቆጥበህ ለልጆች ጥሪት አስቀምጥ። ጥሪት አስቀምጠህ እሱ መያየን በየትም ተማጽነህ በየትም አግኝታት መመለስ መቻል አለብህ። በሚዲያ ደግ ሰው በሚገባ ልክ ነሽ። ለልጆችሽ እናት ሆነሽ ጓደኛ ሆነሽ መኖር የምትችይው በህይወት ስትኖሪ ነው። በህይወት ለመኖር ደግሞ መጀመሪያ ያለሽበት ህይወት ጥሩ አልነበረም። አዩ ጓደኛዬ ብትሆንም በእንደዛ አይነት ሁኔታ ከሰይድ ጋር መሆን አንቺ ላይ የሚመጡት ነገሮች እያንዳንዱ ነገር አውቃለሁ። አዩ ያው አኩርፋኛውን ይሄን ቪዲዮ ካየች በኋላ መጨረሻ ላይ ለቀኩት ቪዲዮ እሱ ከለቀኩ በኋላ አዩ ራሱ ሲጀመር ጀመረ። ቤትም የለች ቤተሰቦቿ ጋር ሄዳለች እና እሱ ሲያንስ እኔ እሱ ሲያንስ እኔ አዩንም አዩንም ተወልሻለሁ፣ ምትፈልጊውንም ምረጪ ብያታለሁ እና ዛሬ የመጣሁት ይኸውልሽ፣ እኔ ብዙ ነገር አማርጣት፣ እሺ የምትፈልገው ነገር ትንገረኝ። አዩን ተዋት ነው ምን ሁን ነው የምትለው ነገር ትበለኝ፣ አረጋለሁ ብያታለሁ። እሷ ምንም መልስ የላትም፣ አልፈልግም እዛ ጭራሽ አልኖርም ብላ ሮጣ ከኢትዮጵያ ለቃ ወጣች። ትጎዳለች በብዙ ነገር ከብዙ አንግል፣ ምክንያቱም እየደረሰባት የነበረው ያን ዛሬ የመጣሁት እንግዲህ። በቃ አዩ ምር አድርጋኛለች፣ እና በስነ ስርዓቱ አሁን እኔ ሚስት እንዳለው ሰው እየኖርኩ አይደለም ማለት ነው። ባለሽ ባዶ ኦና ቤት ውስጥ እንደምኖር ሰው ቁጠሪ። አዩን ምር አድርጋኛለች፣ ሰልችቶኛል። ይኸው ቪዲዮንም ካይችሁት ያው ብዙ ነግሬያታለሁ በውስጥ ብደበድባት አልተስተካከልም ብላለች። እና አሁን በትክክሉ ቤቴን ቀጥ አድርጋ የምትይዝልኝ ሰው እፈልጋለሁ። እፈልጌም አዘጋጅቻለሁ፣ ወስኜም ጨርሻለሁ ማለት ነው። ስጠብቅ የነበረው ከትላንት ላይ የለቀኩት ቪዲዮ የሱመያን መልሷን፣ አዩን ተወልኝ የምትል ከሆነ የምትመለስ ከሆነ ከሱመያ ጋር ቀጥ ቀጥ ብዬ እኖራለሁ ብዬ ነበር ያሰፉት እና በአሁኑ የአሁኑ እሁድ በሰፊው የአሁኑ እሁድ ማለት ነው በሰፊው የቀለበት ፕሮግራም አለኝ። ገባሽ? ላሳውቃችሁ የመጣሁት ሱመያ በቃ ተስፋ ቆርጫለሁ። የመጨረሻ ነው ይሄ በቃ ካሁን በኋላ አንድ ቀለበት ያደረኩላትን ያገቧትን ከሷ ጋር ብቻ መኖር ነው። ከሷ ጋር ብቻ መኖር ነው። ስራ ልገባ ነው፣ ቸግሮኝ ብሬን ጨርሼ ነው ያለችው። እሱን ስትዋሻችሁ ነው። ቸግሮኝ ነው ከሀገር ወጣውት፣ ስራ አረብ ቤት ልገባ ነው፣ ልጆቼ የሚያስገባ ይፈልጉልኝ ብትሉ ሸቷል ነው። ምንም ብር አይቸግራትም? ግን ለወደፊቱ ሊቸግርሽ ይችላል። አሁን አልቸገረሽም፣ እንዴት ብትሉ አሁን ብዙ አጨብጫቢዎች አሉ። አለንልሽ አለንልሽ እያሉ ላይክ ያደርጋሉ። ምን ይላሉ፣ ኮሜንት ጽፉላታል በውስጥ ያልሆነ ምክር ሰው ለማስታረቅ እንትን ይላል። እነሱ ደግሞ ያልሆነ ምክር ሄደሽ እንደዚህ ሁኚ፣ ልጆቹ እንዳታሳዩ፣ እዛ ገር እንዳትገቢ አዩ እንዲት አደረግሻለች የሌለ ነገር ነው የሚያስፈራሯት። ብር አልቸገራትም ያልኳችሁ፣ ቻናሉ እንካያችሁት ቪዲዮዋ እየታየ ነው፣ በጣም ይሰራል። ማንም ዩቲዩበር የሆነ ሰው ነው የሚያቆል። ሌሎቹ ምናልባት ባታቁት ማለት ነው። ታገኛለች ማሻላ ነው። አንድ ከእሱማ አታጣም። ሁለት ደግሞ አዳዲስ ቻናሎች ሊንክ እያስቀመጠች የምታዩት ዩቱቦችም እየሰጠች ነው። አንድ ዩቲዩብ የምትሸጠው ሶስት ሺ ርያል ወይም ሶስት ሺ ድርሃም ነው የሚሸጠው ማለት ነው። 100 ሺህ ብር በሉት ሙልታይ ዳርጋ ሙልታም ሸጠው ማለት ነው። 100 ብር ምናምን ሺህ ብር እና አይቸግራትም። ቢያንስ አዳዲስ ቻናሎች ሱሱቱ ምናምን እያለች መከፋፈቶ አይታችሁ ከሆነ ዩቲዩቦች እየሰጠች ነው። እዛ ጋር እሷ ቸግሮኝ እንደዚህ ሁኝ ሆሆ ብለህ እንዳገባህ አታዩን በሚዳ ሆሆ አዩን ፈታሁ ብለህ ናቶ ለውጣ ህዝብ ይወቅልህ ህዝብ ይስማልህ። ከሰለቸህ ከመረረግ እውነቴን የምልህ አዩ ጋር ኑሮ ከሰለቸክ አትዋሽ። ብዙ ነገር እየዋሸክ ነው። ሱመያን ከሀገር ብን ብላ እንድትወጣ ያደረጋችኋት በአንተ ምክንያት ነው። ያንተ ቆራጥ አለመሆን፣ ያንተ ቁርጥ ውሳኔ አለመወሰንክ ነው ሱመያን ከሀገር እንድትወጣ ድጋሚ ስደት እንድትቀምስ ያደረጋት እና ለዚህ ውሳኔ ተጠያቂ ሱመያ አይደለችም፣ አንተ ነክ። ይሄ ነገር ከሰለቸህ ሚስት እያለህ ባዶ ቤት ውስጥ መኖር ያክል ከተሰማክ አዩን ፍታ፣ ሱመያ መልስ፣ ልጆች ጋ እንደ ድሮ ደስተኛ ህይወትን ኑር። ላንተ እኮ ትልቅ ሞት ነው የሞትክ ያለው አንተ አልገባህም፣ እንጂ አሁን ብር ስላለክ ሴት በፈለከው ሰዓት በፈለከው ጊዜ ማግኘት ማግባት እንደምትችል ስለምታውቅ ብቻ ሊሆን ይችላል። አሁን አንተ ግን ላንተ ትልቅ ህይወት እያመለጠክ ነው። የጀሚላ ሳቅ፣ የአጢቃ ሳቅ፣ የአጢቃ አፍ መፍቻ ጊዜ አለፈክ፣ ባባ መባያ አለፈክ ብዙ ነገር ከልጅህ ጀሚላ እንኳን ሳትጠይብ አድጋለች፣ ባባ ብላ ፈታለች። ግን አጢቃ ባባ ብላ ታውቃለች? አታውቅም። አጢቃ ስትድካ እያት አላያሃትም። አጢቃ ቁማ ስትሄድ እያያት ነው? እያያት አይደለም። አጢቃ አንተ ስትወጣ ከቤት ገና ቁጭ ብላ ነበረ፣ ህፃን ልጅ ነበረች። ዳደ እንኳን አልጀመረችም፣ አንተ ተቤት ስትሄድ፣ ትታቸው ስትሄድ። አሁን ግን ያ ሁሉ ነገር አይቆጭም? አያንገበግብም? አባት ከሆንክ ባልመሆን ባትችል እመነኝ አባት መሆን ቻልበት፣ አባት መሆን እወቅበት። አንደው አንተ ባልመሆን አልቻልክም። እስኪ አሁን እንደው አንተ ሰይዶ እንደው ታልታመምክ ጤነኛ ሰው ከሆንክ ቢላ አለክ። አሁን እንደው ሰው ጥፋቱን እንደማስተካከል አንተ ሴት በማግባት ከችግር ውስጥ ትላቀቃለ ተብለሃል እንዴ? የምታገባህ ሴት እንደምትወደና እንደምታከብረስ በምን አሳወቀህ? እስኪ ካዩ አትማርም አዩ ለብርህ ብላ እንዳገባችህ ታውቃለህ። ግን አንተ ፍቅር ይዞሃል፣ ፍቅር ስለያዘክ ዝም ብለህ እዛው እየተመጠመጥክ ይኸው እዚህ ደረስክ። አሁን ሶስተኛ ሚስት የምትሆነው ሴትዮ እንደት እንዴት እንደምታኖርህ ታውቃለህ? ወይም ያችን ሶስተኛዋ እንደዚሁ ስታንገበግብህ እሷን ፈተህ ደግሞ ሌላ ልታገባ ነው? እንደው እንዴት ነው አሁን እኮ፣ እንደው ነገሩ ኮ ይገርማል እኮ አንዳንዴ አታጣፋብኝ ነው እንደው መንገዱ አላህ መንገድ ሲያሳስት ያረብ አላህ እስትር ከእንደዚህ አይነት ነገር ይጠብቀን። ብዙ ወንዶች ከሰኢዲ ትምህርት ተማሩ። ህይወታችሁን ያማረ ህይወታችሁን ያማረ ቤታችሁን እያፈረሳችሁ የማይሆን ጎጆ ትገነቡና ወይ ከዛ ከማይረባ ጎጆ አትቆሙ ወይ ከትክክለኛ ከክለኛ ቤታችሁ አትቆሙ። በቃ መሃል መንገድ ላይ መዋለል መዋለል የምትይዙት የምትጨብጡት እስከምታጡ ድረስ መደነጋገር ነው የሚሆንባችሁ ማለት ነው። በዚሁ አጋጣሚ ሰኢድ የሆነ ያለው ነገር ትልቅ ነው ወይ ሰው አይረዳው ወይ ራሱ ለራሱ አይሆን ወይ ለሰው አይሆን ወይ ለልጆቹ አይሆን ወይ ለሚስቶቹ አይሆን በቃ ድንግርግር ያለች አዩ በዚህ ቁጥላለች ሱመያ ሱመያውን ወጥታ እዚህ ሀገር መጣች አይደለም እንዴ የመን ተመልሳ መጣች ሱመያ መቼም እንደማይቸግራት አንተም ሁሉም ሰው ያውቃል አልሐምዱላ እንኳን ካልቸገራት አልቸገራትም ጠይባ አሁን አንተ ሱመያ ብር አላት እንደውም የምሰራውን ብር አውጥቼ ባሳያችሁ ትደነግጣላችሁ ሁሉ አልክ ማሻላ ማሻላ በላንተ ራስክ ማለት ነው ይኑራት ቢኖራት እሷ እንዳንተ መቼም ባል አትቀያየርበትም ለልጆቿ ለልጆቿ ህይወት መንገድ ታስተካክላለች እንጂ እንዳንተ ሚስት አትቀያየርበትም አይደለም እንዴ አንተ ሲፈጠር ሰው የጠላህ እኮ፣ ሰው እንዲጠላኝና በሰው አፍ ውስጥ እኔን እዚህ በውስጥ እየገቡ እየተሳደቡ አልክ። አንተ እኮ ሰው የጠላህ ሱመያን ሰው ሀገር ላይ በረሃ ላይ ትተሃት፣ አንተ አገር ገብተህ ሚስት ያገባህ ቀን ነው፣ ሰርግ ሰርገህ አሸሸ ገዳዬ ያልክ ቀን። የዛን ቀን ነው ሰው የጠላክ እንጂ፣ ሰው በጣም ነበር የሚያከብርህ በጣም ነበር የሚወድክ እንጂ፣ ዛሬ ሱመያ ወጥታ ቸገረኝ በቃ ልጆችን ይዛር ቤት ለሰራ ነው ስላለች መስሎህ ነው? አይደለም። አንተ የተናቅከውም የተዋረድከውም ሱመያን የመሰለች ሚስትህን ትተህ ሳትናገር ሳታስፈቅድ ደርሽ የመጣው ብለህ እዛው ሂደህ ድራሽህን አጥፍተህ አግብተህ ስትሞሸር የዛ ጊዜ ሁሉም ሰው የጠላህ፣ ሁሉም ሰው የናቀህ የዛ ነው። የሰው ከራማ ራሱ ከላይ ላይ የጠፋው አዩን ያገባህና አዩ ጋር ህይወት መሰረት ኩኝ ብለ ያወራህ ቀን ብቻ ነው ሁለ ነገር የሞተው የዛ ጊዜ ነው። አሁን ሱመያ ስለቸገራት እንድታግዛት ብለው አይደለም የሰደቡ የዛ ጊዜ ነው። አንተ ተሰድበ ያለከው ስድብ ስለማይገልህና ስለማይጨርስ አሁን ቁመሃል እንጂ ማለት ነው። ስድብ ቢገል ኑሮ ትጠፋ ነበር። የዛ ጊዜ ግን አልጠፋህም፣ አለህ። እንደውም እየጨመርክ ነው ያለው ማሻ አላህ ሲቀጥል ደግሞ ሱመያ ወደፊትም አሁንም ታሸንፋችኋለች እንጂ አታሸንፏትም። እመነኝ፣ አንተ ራስህ ትወርቃለህ። ሶስትም አራትም አምስትም ስድስት ሚስት ደርድር፣ ግን አንተ ህይወትህን በራስ እጅ ሁሉ ጥፍጥፍጥፈትፈት እንዳይም ታጠፋለክ።